የተከበራችሁ ውድ አድማጮቻችን እየተከተላችሁ ያላችሁት የእናንተ ብሶት የወለዳት የፍትህ ሬዲዮ የዕለተ ሰኞ ፕሮግራም ነው። በትናንትና ዕለት በቀረበው ሳምንታዊ ዝያራ ፕሮግራማችን የቀረበው የታመመ ወንድማችን ሙነሽድ መሐመድ አዎል አስመልክቶ ከፍተኛ ቁጥር ያላቸው አድማጮቻችን በውስጥ ሜሴጅ መርዳት እንደሚፈልጉ፣ የመሐመድ አዎል ስልክ እንደሚፈልጉ ገልጸዋል። ኢንሻአላህ እኛም መርዳት ለምትፈልጉ ወንድሞቻችን እና እህቶቻችን መርዳት የሚችሉባቸው መንገዶች ከሙነሽድ መሐመድ አዎል ጋር ተነጋግረን ይፋ እናደርጋለን። ኢንሻላ ሙነሽድ መሐመድ አወልም ዛሬ አግኝተ ነው ነበር። ቢስሚላሂ ወራህማኑ ወራሂም ሰላሙ አለይኩም ወራህመቱላሂ ወበረካቱ። መሐመድ አወል ሰላ እባላለሁ። ለመላው በአለም ላይ ላሉ ለመላው ወንድምና እህቶች በሙሉ ምስጋና ናቅርባለሁ። እንደዚሁም ለፍትህ ሬዲዮ ምስጋና ማቅረብ ፈልጋለሁ። እንደዚሁ ለፍትህ ሬዲዮ አድማጮች እና ተከታታዮችም ምስጋና ያቀርባለሁ። በእውነቱ አሁን ስላለበት ሁኔታ ትናንት ተነስቶ በነበሩ ሁኔታ ያለውን ሁኔታ መግለጽ ፈልጌ ነው። አልሐምዱሊላ ሁልጊዜም አልሐምዱሊላ ነው የምለው፣ ደህና ነው ያለሁት እና ሁላችሁም ስለተጨነቃችሁልኝ አብራችሁ ከኔ ጋር በእውነት የተሰማኝ ስሜት ለመግለጽ አልችልም። ጀዛችሁን አላህ አይክፈልም ነው እምለው። አሁንም ስለ ሕክምናው መናገር ካስፈለገ ከዚህ በፊት በቲቪ አፍሪካ የገለፍኩት ይመስለኛል። እየተከታተልኩ ነው ያለሁት። ተከታታይ ቀን በቀን መወስዶ መድኃኒት አለ። ትናንትና ወጣቶች በመጡበት ጊዜ ብርድስ ትንሽ ያስለኝ ነበር። እንደዚሁም አስ ትንሽ አለችብኝ እና ፊቴም ደካክሞ ሲያዩት አልጋ ይዤ የተቀመጥኩ መስሏቸው ለእኔ በመጨነቅ ነው። እነሱ ይሄንን ፕሮግራም ሲያቀርቡት ትንሽ ገነን ያለ መሰለኝና ነው ቀደም ብዬ ከቀን በፌስቡኬ ላይ የለቀኩት። አንዳንድ ነገሮች ማለትም ህመሜ ህመም ነው፣ የታወቀ ነው። ምንም አዲስ ነገር የለውም። እና ትናንትና መጥተው የነበሩት ወጣቶች ሲያዩ ጋቢ ለብሼ ስለነበረ እንደዚሁም ትንሽ ያስ ላይ ነበር ሳይመስላለችብኝ እንደ አልጋ ይዤ በዛው የተኛው ነበር የመሰላቸው። ነገር ግን እንደዛ አልነበረም። እና ትንሽ እንዲሆን ፈለክለክላለሁ፣ እወጣለሁ፣ እገባለሁ እኔ እነሱ ዋሹ ያልኩ አይደለም። አልዋሹም። ያመኛል ግን በጣም ትንሽ የተጋነነ ስለመሰለኝ ነው። በተረፈ አልጋዥ አልተኛውም፣ እወጣለሁ፣ እገባለሁ። በተረፈ ሁላችሁም ላደርጋችሁልኝ ነገር በሙሉ አልሐምዱሊላህ አመሰግናችኋለሁ። በዚህ አጋጣሚ በዓለም ላይ ያሉ ሙስሊሞችን በሙሉ ከእኔ ጋር አብራችሁ በመጨነቃችሁ ስላሰባችሁልኝ አላህ ጀዛችሁን አላህ አይፈለውላለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያረቢ ከወንጀል አስዳን። ያ አላህ እርጋታ አንስጠን። ያፋር ሰላም አምጣልን። አንድነት ህዝነት ሞላብን። ያረቢ ከወንጀል አስዳን። ያ አላህ እርጋታ አንስጠን ትናንትና አየሩ በጣም ብርዳማ ስለነበረ ነበር በጣም ያማመኝ መሰላችሁ እንጂ አልহামዱሊላህ ይህን ያክል ያልጋ ቁራኛ የመባል አይደለሁም እንቀሳቀሳለሁ በእርግጥ የትናንትና ሁኔታ ያስመስልኝ ነበር ለእኔ አስባችሁ ነው ለኔ ተጨነቃችሁ ሁሉ ጀዛኩላ በሉልኝ ብሎናል እኛም መልእክቱን አድርሰናል በትናንትናው መልእክታችን ያዛባ ነው መረጃ ካለ አድማጮቻችን ይቅርታን ጠይቃለ ሙሐመድ አወሌ አሰሚ የልብ ህመምና የስኳር በሽተኛ በመሆኑ የእለት ዕለት መድሃኒት ይወስዳል። ስለዚህም መረዳት ያስፈልገዋል። ለመርዳትም የተነሳሳችሁ ወገኖቻችን አላህ ይጨምርላችሁ እያለን ከኢኮኖሚያዊ ድጋፍ በተጨማሪ በድዋ እንድታስታውሱት አላህ ከበሽታው እንዲፈውሰው እንድትማጸኑለት ለማስታወስ ነደለ ሁሉ ነገርም ያበቃል። ችላ እዛው ባፈር ተሞልቶ ይህን እያየ የማይቶብት ጌታ